የአዳም ዘር ሲፈጠር አልፈቀደምና ለብቻው እንዲኖር አንቺን አጋዥ አድርጎ እናቱን ሲፈጠር ለሁሉም የሚስቅ ሐጫ በረዶ ጥርስ፣ ጡቶችም ነበሩሽ፣ አገር የሚያውቃቸው የተመኘ ሁሉ የሚነካካቸው። ዛሬ ግን ምንድን ነው በትንሽ ተኳርፈን በብዙ መራቅሽ? ምናልባት ከኔሌላ ሌላ ገላ ሰበው ልብሽ የእውነት ጨክኖ ልራመድ አለግርሽ ተረሳሁኝ እንደወጣሁኝ ካሰብሽ የተከበራችሁ ተመልካቾቻችን እንደምን አላችሁ ለተሰንበታችሁ ከልፍኝ የመዝናኛ ፕሮግራም ጋር እንዴት እያለፈ ነው ክልላችን ያፈራቻቸውን በርካታ የኪነ ጥበብ ባለሙያዎች ያለፉበት አንድ ትልቅ ማዕከል አለ ሙሉዓለም የባህል ማዕከል ሙሉዓለም የባህል ማዕከል እንግዲህ በየወሩ የአማራ ለዛ ልዩ የኪነ ጥበብ ምሽትን ያዘጋጃል በዛሬው መርሃ ግብር ለአንድ ወር ከአስራ አምስት ቀን ሲያሰለጥናቸው የቆዩትን የማዕከሉ የባህል ውዝዋዜና የባህል የሙዚቃ መሳሪያ ተጫዋቾችንም ያስመርቃል። እሱን ወደ እናንተ የምናጋራችሁ ይሆናል። መልካም ቆይታ።

የሙላለም ባህል ማዕከል እንደዚህ አይነት የጥ ብሽቶችን ያዘጋጃል። አሁን እየተመለከት ነውም። ዛሬ የነበረን ቆይታ ለአራተኛ ጊዜ ያከናወን ነው የአማራ ልዛ የኪነ መድረክ ወይም ምሽት ነው። በዚህ ኪነጥበብ ምሽት ወጣቶች፣ ታዳጊዎች ስራዎቻቸውን ለአድማጭ ተመልካች እንዲያደርሱ ወይም ለመድረክ እንዲያበቁ ይደረጋል። ታዋቂም አዋቂም በተቋማችን ውስጥ የሚገኙ የሙያው ሰዎች በቲያትርም በሙዚቃም ቅንጭብ የሆነ ስራዎቻቸውን እንዲያቀርቡ ይደረጋል። ከውጭም የምንጋብዛቸው በርካታ ወጣቶች የግጥም ስራዎቻቸውን እንዲያቀርቡ እናደርግበት ስራ ነው። በሌላኛው መንገድ አሁን ደግሞ በቅርብ ከአንዴም ሁለት ጊዜ ባህርዳር ሰርከስ፣ ባህርዳር አካባቢ የሚገኙ የሰርከስ ሙያተኞችን ራሱ ሰርከስ አንዱን ራሱን ችሎ በኪነ ጥበብ መንገድ የሚገለጥበት ጉዳይ ስላለው ለሱ መድረክ ፈጥረንለት በእንደዚ የኪነ ጥበብ ምሽቶች እየደረስ ነው ያለበት አንደኛው አማራጭ ነው ማለት ነው። የአማራ ለዛ የኪነ ጥበብ ምሽት አላማው ምንድን ነው? ቀጣይነቱስ ምን ይመስላል? ላችን በተለይ በኪነ ጥበብ ዘርፉ ትልቅ እምቅ የሆነ ሀብት እንዳለ እናውቃለን። ለዛ ደግሞ እንደ ሙሉዓለም ባህል ማዕከል ክልልን በኪነ ጥበብ ዘርፍ እንደሚመራ ተቋም በተለየ ክልሉ የኪነ ጥበብ ተሰጥኦ ያላቸው ወጣቶች ሀሳባቸውን በዚህ መድረክ እንዲገልጹ ትልቅ እድል የሚሰጥና በተለይም ደግሞ የአማራ ለዛ ሲባልም ደግሞ ትልቁ በት ያለው አስተማሪ አማራነት በራሱ የሚገለጥበት የተለየ የኪነ ጥበብ ምሽት ተደርጎ ነው እንደ ተቋም ታስቦ እየተሰራ ያለ ማለት ነው። መቀራረብን የኪነ ጥበብ ስራዎች መድረኮችን እድል አለማግኘታቸው በተለያየ ግጭት ስለቆየን የከሰላም አለመኖርጋር ተያይዙ የነበሩትን ስብራቶች እንደዚህ አይነት መድረኮች እራሳቸውን ችሏ ወንታዊ መጫወት ይችላሉ። የመሰባሰብ ጅማሮ ማሳያዎች ናቸው። ስለ በሀሳብ ውይይት ስለ ማድረግ፣ ስለ መደማመጥ ዛሬ ላይ ቆመን ደሞ ስለ ነገ በማስተዋል ውስጥ መራመድ እንደሚገባና የኪነ ጥበብ ቤተሰቡ በኪነ ጥበብ ህብረተሰቡን የሚያቀራርቡ አብሮነትን የሚሰብኩ መደማመጥን፣ ወንድማማችነትን እና ትብብርን የሚያጎለብቱ ስራዎች እንዲኖሩ እንደዚህ አይነት መድረኮች የሚጫወት ሚና ከፍ ያለ ስለሆነ ከነበረን ወደኋላ መለስ ብለን መቆራረጦች ወጥተን የኪነጥበብ ምሽቱን በዚህ መልኩ ማካሄድ ችለናል ማለት ነው። የሙሉዓለም ባህል ማእከል ካሉት ክፍሎች የአንደኛው አገልግሎት የሚሰጥበት የሙሉዓለም አዳራሽ ተብሎ የሚወሰደው ስራ ክፍል ነው ማለት እንደምታዩት በዚህ ክፍል የተለያዩ ወጣቶች ታዳጊዎች በማህበራት በቡድን ሆነው የሚለማመዱበትን እስካሁን አላቁሙም በየጊዜው ይለማመዳሉ የተዘጋጁባቸውን የስነ ጽሁፍም የቲያትር ወይም የሙዚቃ ስራዎችን በእኛ ያስገመግማሉ የኛ ሙያተኞችም ደግሞ አበረታች የሆነ ሙያዊ ልምዶቻቸውን ወይም የግምገማ ሃሳቦቻቸውን እየሰጧቸው እያሳደጉ መጥተዋል። መሰባሰቡ ደግሞ ሰፋ ባለመልኩ ነው። በምሽቱ ልዩ የሚያደርገው ደግሞ መሰባሰብን ከውጭም ያለውን የብረተሰብ ክፍል የሚጋብዝ ስለሆነ እሱም በስፋት እየሰራንበት እንግዲህ አሚኮም ዲጂታል በሆነው ዘርፍ መድረኮች መቼ አሉ መቼ ይከናወናሉ ብለን ጥሪ የምናደርግባቸው መንገዶችም እንዲሁ በደንብ እያጠናከርን ይህን የኪነ ጥበብ መርሃ ግብር በደንብ እናስቀጥለው ይሆናል ማለት ነው። ለአንድ ወር ከአስራ አምስት ቀን የተሰጠው ስልጠና ለባህል ተወዛዋዦች እንዲሁም ደግሞ ለባህል ሙዚቃ መሳሪያ ተጫዋቾች የተሰጠበት ዓላማ ምንድን ነው? ምንስ አስገኝቶላቸዋል? ሙሉዓለም ባህል ማዕከል በበጀት ዓመቱ የስራ ላይ ስልጠና ለሙያተኞቹ ሰጥቷል። በሙዚቃና የቲያትር ባለሙያዎች ነው ይህን ስልጠና የሚወስዱት። ከአሁን በፊት የሙዚቃ መሳሪያዎች፣ ድምፃውያን ነው በስልጠናው ያለፉት። ዛሬ ደግሞ የውዝዋዜ ሙያተኞች ናቸው። ወንድና ሴት ለወራት በተለያዩ የኪሮግራፊ ዘርፎች ወይም ስራዎች ላይ ትኩረት አድርገው የተለያዩ አካባቢዎችን ወይም ማህበረሰብ ክፍሎችን ባህል፣ ትውፊት ስራዎችን እንዲያቀርቡ ተለማምደው ዝግጅት አድርገው እንዲያቀርቡ የማድረግ ስራዎችን ከተሰራ በኋላ በአሰልጣኞች አማካኝነት የተሰጣቸውን ስልጠና አጠናቀው ነው ለመመረቅ የቻሉት። እንደዚህ አይነት አቅምን የሚያጎለብቱ በስራ ላይ መነሳሳትን ተጨማሪ አቅመን ከሆነ ሙድ አዲስ የሆነ ስሜትን አዲስ የሆነ መነቃቃትን የሚፈጥር ሆኖ ስለሚመጣ እሱኑን ታሳቢ አድርገን ነው እንግዲህ ስልጠናውን እኛም መስጠት የቻልነው በዚህም ጉዳይ አድርገን የሄድንበት ማለት ነው። በቀጣይ በሌሎች ልክ ከባህርዳር ከተማና ከባህርዳር ከተማ ውጪ ተተኪዎችን የተለያዩ ሙያተኞችን ስልጠና እንደምንሰጠው ሁሉ በቲያትርና መሰል ዘርፎች ደግሞ በደንብ አጠናክረን የምንቀጥልበት ይሆናል ማለት ነው። ሙሉ አለም ባህል ማዕከል እዚህ ውስጥ ያሉ ባለሙያዎችን ሲቀጥር በዋናነት በተሰጦና በልምድ ነው። ከዚህ ተሰጦ በተጨማሪ በትምህርት መደገፍ አለበት ኪነ ጥበብ። ከዚህ አንጻር የነበረው የአንድ ወር ስልጠና ባለን አቅም ባለን ሙያ ላይ እራሱን የቻለ አስተዋጽኦ አበርክቶልናል የሚል እምነት አለኝ። ውዝዋዜው በውዝዋዜው እስከምን ደረጃ ማደግ አለበት። እስከ ምን ደረጃ መስራት አለብን? እዚህ ጋር እንግዲህ ሁሉም ወጣቶች እዚህ ውስጥ የምታያቸው የኪነ ጥበብ ሰዎች የተለያየ ብሄር ብሄረሰብ በተለይ በክልሉ ውክልና ያላቸው ልጆች አሉ። ያላቸውን ውክልና በአግባቡ በተሻለ የኪነ ጥበብ ለዛ መድረክ ላይ መጫወት እንዲችሉ አቅም እንዲኖራቸው፣ ኮንፊደንስ እንዲኖራቸው፣ ለተሻለ ደግሞ የተለያየ እድል ይመጣል። ምናልባት አሁን ተቋሙ ወደ ውጭ ሀገር የተለያዩ ስራዎችን በመስራት እኛም በማስተዋወቅ ረገድ የጀመረው ጥሩ ጅማሩ አለ። በዚያ ረገድ ሀገርን ወክሎ እንደ መስራት እዚህ ጋር የሚጠበቅብን ትልቅ ኃላፊነት አለ። ያንን ኃላፊነት ለመወጣት ደግሞ ትልቅ አቅም ይፈጥራል። የስልጠና ፕሮፌሽናል ተጫዋች ሁኖ እዛ መድረክ ላይ ለመታየት የተሰጠሽን ሙዚቃ በአግባቡ ከመጫወት እና ወደ ህዝብ ከማቅረብ አንጻር የተሻለ አቅም የፈጠረ የስልጠና ይዘት ነበረ። ምንም እንኳ ስልጠናው አጭር ቢሆንም በተሻለ መጠን ባለሙያው ራሱን እንዲያይና ራሱን አብዴት እንዲያደርግ እድል ፈጥሯል። ማርያምን የኔ እናት ሲነኩሽ አልወድም፣ ያንዘረዝረኛል ቃል ከኔ የጠፋ ብሶት ይሰማኛል። ማርያምን አንቺ ላስታውስ ሻን ጊዜ የአዳም ዘር ሲፈጠር አልፈቀደምና ለብቻው እንዲኖር አንቺን አጋዥ አድርጎ እናቱን ሲፈጠር ዘፍጥረት መጻፉ ቀድሞ እንደነገረን ለእኛ እንዳስተማረን ከጎኗ አጥንት ወስዶ ተወስዶ እነኋት አጋዥ ብሎ ለአዳም ያለው የዘጠኝ ወር ቤቴ አንቺን እናቴን ነው። ማርያምን እናት ራስን ከማስታወቅ ባሻገር ደግሞ በተለይም ደግሞ ተቋሙ በዋናነት ራይና ተልኮ አድርጎ ይዞ የሚንቀሳቀሰው ኪነ ጥበብን ከትውልድ ወደ ትውልድ ማሸጋገር እስከሆነ ድረስ እኛ ባለን ተሰጦ ባለን አቅም የክልላችንም ባህል አጠቃላይ ሴቶችን በማስተዋወቅ ረገድ እንዲህ አይነት መድረኮች ደግሞ በጣም አስፈላጊ ናቸው። በተቋም ደረጃ በሌላም ደግሞ ተጋባዥ ሆነው የሥነ ጽሑፍ ስራዎችን በሚያቀርቡ ወጣቶች እና ሌሎች አካላትን በራሱ ሀሳባቸውን የሚተነፍሱበት ትልቅ መድረክ ነው። አንዳንዴ ተሰጦ ያላቸው ቤታቸው ድርሰት እየጻፉ የማቅረብ እድል ሳይገጥማቸው አንድ ቀን መጽሐፍ አድርጌ ያሳትመዋለሁ፣ አንድ ቀን በሆነ አጋጣሚ ተነፍሰዋለሁ እያሉ ላሉ ወጣቶች እንዲህ አይነት እድል በጣም ትልቅ ነገር ነው። እንደ ተቋም ደግሞ ይህ ማበረታታትና ተተኪ ወጣቶችን በኪነ ጥበብ አለም ውስጥ ማፍራት የራሱ የተቋሙ ትልቅ ኃላፊነት ስለሆነ ለዛ በዚህ ረገድ ረገድ ለወጣቶች ትልቅ አስተዋጽኦ እያበረከተ ነው የሚል እምነት አለኝ በራሴ የኪነጥበብ ምሽት ላይ የታደሙ ታዳሚያን መድረኩን እንዴት አገኙት? ምን ትምህርትስ ወሰዱ? የሚሉን አለ። በጣም ደስ የሚል ነው ለየት ያሉ ፕሮግራሞች ቀርባቸው። እንደታየው ውዝዋዜ፣ ባህላዊ ውዝዋዜ፣ ግጥም፣ ሰርከሶች እና በጣም ደስ የሚል ፕሮግራም ነው። መለየት ሽናውቃ አለም ፊቷ ዞሮ

መኖር ጣዕም ጠፍቶት አ ተስፋው ጨልሞበት አይሄ ህልም እንኳን ይሸሻል አ አንቸ ሌለሽበት አይሄ አንቸ ሌለሽበት። እንደዚህ አይነት ፕሮግራሞች ከውጭ ለሚመለከታቸውም በደንብ ያዝናናሉ፣ ቁም ነገርን ያስጨብጣሉ። ከዛ በተጨማሪ ደግሞ እዚህ ሙያው ላይ ለምንገኝ ልጆች፣ ተተኪ ለሆነ ልጆች ጥሩ የሆነ ተስፋን ይሰጡናል ማለት ነው። እንድንበረታ፣ በደንብ የበለጠ እንድንሰራ ያደርጉናል። አንደኛ ነገር ማዕከሉ እራሱ በየወሩ እንዲታይ ወጣቶች የተለያዩ ወጣቶች መጥተው እንዲታደሙ ያደርጋል ለጀማሪዎችም ቢሆን እንደዚህ አይነት መድረክ ሲፈጠር በግጥም በውዝዋዜ በድምጽ ሊሆን ይችላል ሊሳተፉበት ይችላሉ ማለት ያን ያክልም ከበድ ያለ ፕሮግራም ስላልሆነ እንግዲህ ወጣቶችን ያሳትፋል በእንትን ኦዲየንስ ሆኖ መቅረብ ይችላሉ እዚህም ተሳታፊም ሆኖ መቅረብ ስለሚችሉ ለየት ያለ ጥቅም ይኖረዋል አብሶ ለወጣቶች ማለት ነው እዚህ ፕሮግራም ላይ ለእኛ ለዘፋኞች ለእኔም እንደዚሁ ሞር ኮንፊደንስ የሚባለው ነገር ስቴጅ አያያዝ፣ መድረክን በደንብ የመያዝ ነገር፣ ከዛ ውጭ ደግሞ ከፕሮግራሙ በፊት ያሉት ነገሮች እንዴት እንደሚለማመዱ ያላቸውን ነገሮች በደንብ ሞር ጥንካሬም ይሆናሉ ማለት ነው። ቆንጆ ነው ፕሮግራሙ። ከዚህ በኋላም በየጊዜው ምንም ፋታ ሳይኖር ወጣቶችም እንዲዝናኑበት፣ ለእኛም ለተተኪዎች ጥሩ ልምድ የምናገኝበት ስለሆነ እንዲያዘጋጅልን እጠይቃለሁ ማለት ነው። ከዚህ መድረክ ከኛም ከፍ ያሉ ባለሙያዎች አሉ። በሙላ ለሚሰሩ ድምፃዊያን ምናምን አለ። ከነሱ ብዙ ልምድ ወስደናል፣ ብዙ እውቀትን አካብተናል ማለት እንችላለን።

የተወደዳችሁ ተመልካቾቻችን የሙሉ ዓለም በዓል ማዕከል በየወሩ የሚያዘጋጀውን የአማራ ለዛ ልዩ የኪነ ጥበብ ዝግጅት ነበር ወደ እናንተ ያደረስ ነው። እንደወደዳችሁት እንደተደሰታችሁበት እናምናለን። በተለይ ደግሞ እንግዲህ አሁን ላይ በከተማችን ባህር ዳር፣ እንዲሁም ደግሞ በክልላችን የኪነ ጥበብ ምሽቶች መቀዛቀዝ ይታያል። ነገር ግን የሙሉ ዓለም በዓል ማዕከል ሁኔታዎችን በማጣጣም ጊዜዎችን በማጣጣም ይህንን ደማቅ የሆነ የኪነ ጥበብ ምሽት አዘጋጅቶልናል። ዘና እንዳላችሁበት እንደወደዳችሁት እናምናለን። ቀሪ የልፍኝ የመዝናኛ ፕሮግራሞቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። እኔ ግን በቀጣዩ ግጥም እሰናበታችኋለሁ። መልካም ቆይታ። ፍቅር ከፍጥረቱ በስማአ አልሁ ክደክ ከፍቅር ከልቤ እንዲወጣ አንቺን የመውደድ ዛር ደገምሁኝ ኡዝቢላሂ መሸጢን ፍቅር አጉርቶ እንዲወጣ ያንቺነትሽ ነገር ዘምዘምንም ጠጣው ጸበል ተጸበልሁኝ፣ መውደድሽ እንዲሽር ፍቅርሽ እንዲለቀኝ፣ ግን ምን ታደርጊዋለሽ ከንቱ ነው ድካሜ፣ እያደር ይገናል መውደድሽ አለሜ። ልንገርሽ በቅጽበት በቅጽበት በቁርጥራጭ ሰዓት ፍቅርሽ ይጨምራል፣ ነፍሴን እስኪ ጨንቃት ከልቤ መካከል፣ ደም ቅዳ ደም መልስ እያመላለሱ፣ እኩል ከደሜ ጋር በአካል ያዳረሱ ደሜ ቢመረመር የይዘቱ ነገር ሊቅ እንዳስቀመጠው የሳይንሱ ቀመር ሰባዎች ፍቅርሽ ነው ውሃ አይሆንም ነበር ደግሞ የምስበው አየር በሳንባዬ መሃል የኬሚስትሪን ሕግ የባዮሎጂውን እውነት ይጣረሳል ከኦክሲጅን በላይ ፍቅርሽ ይመዝናል። ታውቂያለሽ እኔ አሁን ሲገበኝ መኖሬ ሲያስረዳኝ አንቺን ላፈቅር ነው አምላክ የፈጠረኝ። ደግሞም ሀቅ ንቁ ይውጣ ከተባለ የመኖሬ ትርጉም ባንቺ ውስጥ ነው ያለ። ብቻ አንዳንድ ጊዜ ብቻ አንዳንድ ቀን ሳይገባሽና አይና የማፍቀሬ መጠን ነፍሴ ስትጨነቅ አካሌ ሲጣመን ፍቅርን ለሰራ አምላክ ፍቅርን ለሰጠን ጸሎት አደርሳለሁ። ያውም የቂል የቂል እንዲያ ወጣሽ አንቺን ከልቤ መካከል እናም ቢስሚላህ በስመ አብን ብል ዘምዘምን ብጠጣ ጸበልን ብጸበል ፍቅር ከፍጥረቱ መባረክ ይወዳል መቀደስ ይወዳል። አየሽ እንኳን አየሽ እንኳን ሊለቀርቶ እያደር ይገዝፋል።